ስስቅ ስጫወት ሁሉ ማስቡ ሌላ ነገር ሆኗል። አሁን እኔ አሁንም ኤፍሬምን አልረሳውትም። ያው ሰው የሚወደውን ሰው ባንድ ሊረሳ አይችልም። በአንድ ልካቸውን ቴክስቶች እያየሁኝ ነበር። ኤፍሬምን በጣም አፈቅረዋለሁ። በቃ አሁንም ቢሆን ይሄ ውሸት አይደለም፣ ግን ልቤ ሌላ ነገር እያሰበ በጣም ሕሊና እየወቀሰኝ ነው። ምን አይነት ራስ ወዳድ በሆን ነው። ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን፣ እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሁላችሁም ሰላም ሁኑልኝ። በዓል እንዴት ነበር? ጊዜው እንዴት አለፈ? ያው ከበዓል በኋላ ጊዜያቶች በጣም በፍጥነት እየሄዱ ነው። እኔ እግዚአብሔር ይመስገን ደና ነኝ። ዛሬ ትንሽ ለየት ብዬ ነው የመጣሁት። አዲስ አበባ አይደለም ያለሁት፣ ባህር ዳር። ለቤተሰብ ጥየቃ እንዲሁም ለአንዳንድ ጉዳዮች ለማስተካከል ወደ ባህር ዳር ሂጅ አለው። ያው ያልታሰበ ሳላስበው ነው የሚሄድኩት በዛ ምክንያት ቪዲዮ ማልሰራው ያልታሰበ ጉዞ ነበረ። ያው ሁሌ ደስተኛ መሆን የለም ሁሌ መሳቅ የለምና ህይወታችን ለሚያጋጥሙን ያላሰብናቸው ነገሮች አሉ። በዛ ምክንያት ወደ ባህር ዳር ሂጅ አለው። ባህር ዳር ቤተሰቦቼ የሚያሉ ዛ ናቸው። ለበዓል አልሄድኩም ነበር። ከዚህ በፊት በነበረው ቪዲዮ ተናግሬ ያለሁ ቤተሰቦቼ ናፍቀውኛል፣ ለበዓል አልሄድኩም እያልኳችሁ ነበር። አሁን በዓል ሂጅ ቤተሰቦቼን አግኝቼ አሁን በጣም ደስ ብሎኛል። ናፍቀውኝ ነበር። ያው በዓል ቢያልፍም ዳግማየትን ሳያይ ስለሆነ ለዛ ደርሻለሁ፣ ቢያንስ አንድ ነገር ነው። እና እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ከካሊብ ጋር በጣም አሪፍ ያለ ነው፣ በጣም ጥሩ ጊዜ እያሳለፍን ነው። ምናምን ብቻ ደስተኛ ነኝ፣ ከምን ጊዜውም በላይ ደስታ የተመልሶ አይታችሁ፣ በእኔ ደስታ የተደሰታችሁ ሰዎች አላችሁና እጅግ በጣም አድርጌ አመሰግናለሁ ከእናንተ በላይ ለእኔ አስባችሁ የእኔ ደስታ አሳስባችሁ የእኔ ጭንቀት አስጨንቋችሁ በውስጥም ስታወሩኝ የነበራችሁ ሰዎች እጅግ በጣም አድርጌ አመሰግናለሁ። ይህንን ያክል የሚወደኝ ሰው እንዳለ ማወቂም የሚጨነቅልኝ ሰው እንዳለ ማወቂም ትልቅ ነገር ነው እና ዛሬ የመጣሁት በጣም ለትልቅ ጉዳይ ነው። ባህር ዳር እንደመጣው ማንም አያቅም፣ ለማንም አልተናገርኩም። ያው ትንሽ ለራሴ ጊዜ መስጠት ስለፈለግኩ ነው ወደዚህ የመጣሁት። ካሌብ አያቅም። ይሄን ቪዲዮ ስታዩ ካሌብ በጣም ይቅርታ እንደሚከፋህ እንደሚደብርህ አውቃለሁ። እንደሌላው ሰው አንተ ቪዲዮ አይተህ ወይ በቪዲዮ እንደዚህ መጥቻ አይደለም፣ ይቅርታ ማለት ያለብኝ። ስልክም ያላነሳሁልህ ያላወራሁህም ጥሩ ሁኔታ ላይ ስላልሆንኩኝ ነው። ትረዳኛለህ ብዬ ተስፋ አረጋለሁ። ያው አንተ ሁሌ ምንን ትረዳኛለህ። ና ብቻ ይህን ቪዲዮ እንደምታየው ስለማቅ ነው። በጣም ይቅርታ። ግዴታ መምጣት ስላለብኝ ና ለራሴ ጊዜ መስጠት ስላለብኝ ነው እዚህ ድረስ ያመጣሁት። ለአንተ ሳል ነገር የመጣሁት አርቄህ ወይ ምናምን አይደለም። ያው በቃ ትንሽ ለራሴ ጊዜ መስጠት ስለፈለግኩኝ ነው፣ ይህንን ነገር ማወራችሁ። ዛሬ ብዙ ጥያቄዎች አሉ በውስጥ የሚመጡብኝ፣ ከቤተሰብም ከቅርብ ሰውም የሚመጡብኝ ብዙ ጥያቄዎች አሉ። ና እነዛን ጥያቄዎች ለመመለስ ነው የመጣሁት። እኔ ካሊብ መራቅም ካሊብ መተውም አልፈልግም እሱም ማጣትም አልፈልግም። ምክንያቱም ለእኔ በጣም የሚጨነቅልኝ በጣም የሚያስብልኝ ከማንም በላይ ቤተሰቦቼ ራሱ እንደሱ ትሪት አያደርጉኝም፣ እንደሱ ቼክ አያደረጉኝም። ምግብ መብላቴ እንደ ጻልት ቼክ የሚያደረገኝ ሰው ነው ና እሱን ማጣት እሱን መራቅ ፈልጌ አይደለም። ግን ይህን ያክል በጣም ራስ ወዳድ ሰው አይደለሁም። ለራሴ ደስታ እኔ እኔን ስለሚንከባከበኝ ብቻ ወይ ምናምን አብሬው ሁኜ እሱ መጉዳት አልፈልግም። እኔም ወንድም አለኝ፣ ጓደኞች አሉኝ፣ ቤተሰብ አለኝ። የወንድ ልጅ ጉዳት አውቀዋለሁ ና ከዚህ በላይ ከጉኑ ሁኜ እሱ መጉዳት አልፈልግም። ምክንያቱም እኔ በጣም በቀረብኩት ቁጥር፣ እሱ ጋ ጊዜ ባሳለፍኩኝ ቁጥር እሱ በጣም እየተጎዳ እኔ ጋ ያለው ስሜት እየጨመረ ነው የሚሄደውና፣ ና ያንን ነገር እያደረግኩኝ በሄድኩኝ ቁጥር በጣም ራስ ወዳድ የሆንኩኝ አይነት ስሜት ተሰማኝ። ምክንያቱም እኔ ለሱ ያለኝን ነገር ሁላችሁም ታውቃላችሁ። እሱ ደግሞ ቀን በቀን ያ ነገር ሌላ ነገር ሊቀየር ይችላል እያለ ነው ተስፋ እያደረገ ያለው። በዚህ መንገድ እኔ ሂጄበታለሁ፣ ታውቃላችሁ። በዚህ መንገድ ሂጅ ያለሁኔ ና ተጎድቼ ነው የወጣሁት። በጣም ተጎድቼ ራሴን እስከማጣ ድረስ ብዙ ዋጋ ከፍያለሁ። እኔ የደረሰውን ነገር ሌላ ሰው ላይ ማድረግ አልፈልግም። ለዛ ነው ከካሌ መራቅ የፈለግኩት ካአሁኑ ቶሎ ካሌብን ስርቀው እሱ ብቻ አይደለም የሚጎዳው፣ እኔ በጣም ይጎዳል። እንኳን አይደለም መራቅ ሁለት ቀን በዓል ሂዶ የምር ናፍቀኝ ነበር። ይህን ያውቃል፣ እሱም በጣም ናፍቀኝ ነበር። እሱ ጋር ጊዜ ማሳልፍ ማሳለፍ ለምጃለው ብዙ ነገሮች ምናምንና በዛ መሀል እኔም እሱም በጣም እየቀረብኩት በመጣ ቁጥር በጓደኝነት እንጂ በሌላ ነገር አይደለም እሱ ደግሞ ሌላ ነገር እያሰበ ነው ምናምን በዚህ መሀል። እንዳንጎዳዳ በጊዜ ያለንን ነገር ብናስተካክል እና ለራሴም ምን እየተሰማኝ ነው ስለ ካሌብ ምን እያሰብኩ ነው የሚለውን ለማወቅ ጊዜ መስጠት ስለፈለግኩ ነው ወደ ባህር ዳር የመጣውት ማለት ነው። ከዚህ በኋላ ወደ አዲስ አበባ አልመለስም። እዚህ ነው መሆነው። ለራሴ በጣም ጊዜ መስጠት እፈልጋለሁ። ከማንም ሰው ከሁሉም ሰው መራቅ እፈልጋለሁ። ና ወደ አዲስ አበባ አልመለስም። ይሄ እንዴት አድርጌ እንደምነግረግራ ስለገባኝ ነው ካሌ ምንም ሳልልህ ተነስቼ ዝም ብዬ የመጣውትና እና ይሄን እንዴት አድርጌ እንደምነግርህ አላቅም። በጣም ፈርቼ አክብሬህ ላንተ ስሜት ተጨንቄ እንጂ ንቄህ ወይ ምናምን አይደለም ካሌብ። እንደምትረዳኝ ተስፋ ስራ ማድረግ ነው ይሄን ነገር እያወራ ያለሁት። ሌላው ትልቁ ጥያቄ ካሌብን ለምን አትቀበዩም? ለምን አትረጁም እያላችሁ ነበር። በጣም ብዙ ሰዎች ከካሌብ እህት ጀምሮ ከማሂ ሁሉም ሰው እሱን እንድረዳ ይፈልጋል። እኔ ሳልፈልግ ቀርቻለሁ። እሱን ብረዳው እሱ ጋር ብሆን ከማንም በላይ ደስተኛ መሆን የኔ አውቀዋለሁ ምክንያቱም የራሱን ወጥ ቶለን የሚጨነቅ ሰው ነው። ሴት ልጅ የሚወዳት ጋ ነው መሆን ያለባት። አይኑ አቃለው በጣም ትክክል ናችሁ። ካሌብ በጣም ጥሩ ሰው ነው፣ ግን እኔ ልቤ ራሴ ጋ አይደለም አሁን ላይ ያለው የመረኝ ነው ማለት እስቃለው፣ ይጫወታለው እንደምታዩኝ ነኝ። በጣም ደስተኛ ሆኛለሁ ግን ስስቅ ስጫወት ሁሉም አስበው ሌላ ነገር ሁናል። አሁን ጭንቅላት ይልቃ ባላወራ ደስ ሲል የነበረ ስለዚህ ጉዳይ ግን ሁሉም ሰው ማወቅ አለበት፣ ምን እየተሰማኝ እንደሆነ። ቅርቤ ናችሁ እናንተ ማማክራችሁ እናንተ ነው። ስለዚህ የሚሰማኝ ነገር መናገር አለብኝ ግዴታ ውሳኔ ለምን ደውሰው እንድታውቁ ስለምፈልግ ነው ነገር ማውራችሁና እኔ አሁንም ኤፍሬምን አልረሳሁትም። ኤፍሬምን እንዲህ በቀላሉ መተው እሱን መጥላት አልችልም፣ ምክንያቱም በጣም ወደው ማከብ ማከብረው ማፈቅረው ሰው ነበረ። ባንዲ ከህይወት ወጥቻለሁ ብዬ ልተወው አልችልም። ምክንያቱም ይዥ የነበረው ነገር ቃቃ ጨዋታ አይደለም፣ ፍቅር ነው። ፍቅር ደግሞ በቃ ተው ብላችሁ የምታስቆሙት ነገር አይደለም። በጊዜ ሂደት በራሱ ጊዜ የሚተወን ነገር ነውና እዛ ስሜት ሊሁኜ ሀሳቤ ሌላ ቦታ እየተበታተነ እሱ ለእኔ እንደዛ እየሆነ እኔ ሌላ ነገር እያሰብኩኝ ለምን እጎዳዋለሁ? እሱን ማለት እናንተስ ብትሆኑ በእኔ ቦታ ብትሆኑ ምንድን ነው የምታደርጉት? ካሊብን እኔ የምቀርበው እንደወንድም ነው፣ እንደ ጓደኛ ነው ስለ ፍቅርም ስለምንም ነገር ሳስብ ጭንቅላት ላይ ይመጣልኝ ኤፍሬም ነው። ተጎድቻለሁ እኮ በእሱ አውቃለሁ። እሱ ጋር ተስፋ እንደሌለኝም አውቃለሁ። ግን ራሴን እንዲ ብዬ ብነግረውም አልቻልኩም። በቃ በጣም ከበደኝና እኔ ራሴ ያለሁበት ሁኔታውን ጥሩ አይደለም። አንድም እዚህ የመጣሁት ከሁሉም ነገር ርቄ ከሁሉም ሰው ርቄ ራሴን እያዳመጥኩኝ ጊዜ ማሳለፍ ስለፈለግኩኝ ነው። ስለ ፍቅር ለእናንተ አልነግራችሁም። ስለ ህይወት ለእናንተ አልነግራችሁም። ከኔ በላይ ብዙ የህይወት ታሪክ ያሳለፋችሁ ሰዎች ናችሁ። ያው ሰው የሚወደውን ሰው ባንዴ ሊረሳ አይችልም። ባንዴ ኤፍሬም ንትቼ ምናምን ከካሊብ ጋር ፍቅር ጀምሬ የፍቅር ህይወት ላሳልፍ አልችልም። ምክንያቱም እኔ ልቤን ማዘዝ አልቻልኩም። በቃ ልቤ ሌላ ቦታ ነው ያለው። እንዴት አድርጌ ራሴ ጋ እኔ አሁን ራሴ ጋር ለመታረቅ ራሴን ለመንገድ በጣም እየሞከርኩ ነው። በጣም ጠንካራ ሁኜ ለመታየት እየሞከርኩ ነው። ምክንያቱም እናንተ ከኔ በላይ ለኔ እየተጨነቃችሁ ነው። እናንተ ማሳዘን እናንተ ማስከፋት አልፈልግም፣ ግን እዚህ እናንተ ጋር ቆሜ እየሳኩ እየተጫወትኩ ምሽት ብቻዬን ቤቴ ሆኜ የማሳልፈው ምሽት እኔ ነኝ የማቀው፣ የማሳልፈው ጊዜ እኔ ነኝ የማቀው። ምክንያቱም የሰው ልጅ አይናፍቀኝ ተብሎ መናፈቅ አናቆመም። እንቶ ብለን አንቶ ምንም በቃ ጓደኛዬም ቢሆን በቃ ያሳልፍኩት ነገር አለ ውስጤ ጋር ያለ ነገር አለ። ከራሴ ጋር በጣም የተጣላው ነው፣ ለዛ ነው እና ከዚህ ሁሉ ነገር ራሴን አርቄ ብቻዬን ሁኜ ቤተሰቦቼ ጋር ሁኜ ጊዜ ማሳለፍ ስለፈለኩኝ ነው ወደዚህ የመጣሁት። እና ከዚህ በኋላ ወደ አዲስ አበባ አልመለስም። ካሌ ይህን ቪዲዮ ስታየው በጣም ይቅርታ። ይሄን ውሳኔ በጣም አስቤበት በጣም ጊዜ ወስጄበት ነው የወሰንኩት። በጣም ይቅርታ። በጣም ምርጥ ጓደኛ ነህ አንተ። ማጣትም አልፈልገው ሰው ነህ አንተ። ለእኔ በጣም ከሚያስፈልጉኝ ሰዎች ማል አንዱ ነ ባላጣፍ በጣም ደስ ይለኛል። ጊዜ ወስጄ ከራሴ ጋር ሁኜ ስመጣ እንደምትቀበለኝ ተስፋ አረጋለሁ። በኔ አጨክን ማቃለሁ። አሁን ግን የምር አስቤበት አላስከፋውህም። ና ምናልባት አስከፍቼ ሳልነግረህ እዚህ በመምጣት ሄድ ከፍቶ ከሆነ እጅግ በጣም ይቅርታ። ካለ የምር በጣም ወድ ጓደኛ ይነ፣ በጣም ነው ወድ፣ በጣም ነው የማከብርህ። ያንተን መከፋት የምፈልግ ሰው አይደለሁም፣ ግን በቃ ምንም ማድረግ አልችልም። የምሬ ነው። በጣም ላንተ ብዬ በጣም ብዙ ነገሮችን ታገልኩ፣ በጣም ብዙ ፈተናዎችን አለፍኩ። በጣም ደስተኛ ሆኜ

ምን እንደማወራ ሁሉ ግራ ገባኝ። ማለት ሚዲያ ላይ ወጥቼ እዚህ ጋር ወጥቼ እንደዚህ ባልል በጣም የምታከብሩኝ የምትወዱኝ ቤተሰቦቼ እንደዚህ ብዬ ባላወራ በጣም ደስ ይለኛል። ኤፍሬም ይሄን ቪዲዮ ታየዋለህ አንተ ለኔ ምርጥ ጓደኛዬ ነህ። አንተ ምንም አላረከኝም፣ ማንም ምንም አላረገ እዚህ ጋር እየተጎዳ ያለው በራሴ በራሴ ምክንያት ነውና አይኑ ምን እንደምታስብ ከኔ ጋር ያለህን ግንኙነት ምን እንደሆነ ማውቃለሁ። ማንም ጋር ያለኝን ግንኙነት ለማበላሸት አይደለም እዚህ ጋ የመጣሁት። ባለህበት ደና ሁን፣ ባለህበት ሰላም ሁን። የአንተን ሰላም ነው የምፈልገው እኔ የአንተን ደና መሆን ነው የምፈልገው። ግን ደግሞ በቃ ልቤን ልባችሁ እንዴት አጋሹት? ነግሩታላችሁ? ተው ብትሉትም አይሰማም። ና በቃ ያን ነገር ለማስተካከል ጓደኝነታችንንም ላለማጣት የነገ ጓደኝነታችን ላለማጣት እንደ ትልቅ ሰው ራቅ ብዬ ነገሮችን ራሴ ጋር አውርቼ ራሴ ጋር ተማክሬ ውሳኔን ወስኜ ተረጋግቼ በልቤ ከአንድ ልቤ ጋር ሁኜ መመለስ ስለፈለኩኝ ነው ወደዚህ የመጣሁት። ና ሁላችሁም እንደማይከፋችሁ ተስፋ አረጋለሁ እዚህ በመምጣቴ ምክንያቱም የመጣሁት ወደ ቤቴ ነው፣ ካሌብ ሌላ ቦታ ሩቅ ቦታ ልሄድኩም ወደ እናቴ ቤት ወደ እህቴ ቤት ወደ ቤተሰቦቼ ቤት ነው የመጣሁት። ምንም አልሆንም፣ እንዳትጨነቅ እንዳታስብ። ስልክ ያላነሳሁልህ የምር ምን እንደምልግራ ስለገባኝ ነው ምክንያቱም ለእኔ ምን እያረክ እንደነበረ የትናንትናውን ቪዲዮ አይታችኋል። በጣም ሲጨነቅ፣ በጣም ለኔ ብዙ ነገር ሲያደርግልኝ ነው የነበረና እንደዛ የሆነ ሳየው የምር ከፋኝ። ማለት እሱ ለእኔ በጣም ዋጋ እየከፈለ ነው። ስራውን ትቶ ህይወቱን ትቶ በቃ ኤደን ምን ያስደስታታል፣ ምን ላድርግላት እያለ እንደዛ እየተጨነቀ እያየት እኔ ሌላ ነገር እያሰበ ልቤ ሌላ ነገር እያሰበ በጣም ህሊና እየወቀሰኝ ነው። ምን አይነት ራስ ወዳድ በሆን ነው እንደዚህ እየሆነልኝ ዋጋ እያስከፈልኩት ያለሁት ብዬ ከራሴ ጋር ብጣ የምትጣላው ነው። እዚህ ጋር ራስ ወዳድ የሆንኩ እኔ ነኝ። አንተ ምንም አላጠፋም፣ ለፍቅር ብዙ ነገር አድርገሃል። እኔ ግን በጣም ራስ ወዳድ ሆንኩኝ። ልቤ ሌላ ቦታ ሆኖ አንተ ጋር ለመሆን አንተ ጋር እንዳለሁ ለማስመሰል ሞከርኩኝና በጣም ይቅርታ ካሊ ቤም ሬን ነው ማርያምን በጣም ይቅርታ። አሁንም ቢሆን ተረጋግቼ እንደምመጣ አብረን እንደምንሆን ጓደኛዬ እንደምትሆን አውቃለሁ። እንደማትርቀኝ አውቃለሁ። እኔ ሲከፋኝ እንደማትወዳ አውቃለሁ። ብቻ ስረጋጋ ራሴ ደውላለሁ፣ ስልክ አወራሃለሁ። ባትጨናነቅ ምናምን ደስ ይለኛል። ምትልካቸውን ቴክስቶችም እያዩኝ ነበር ያልመለስኩልህ፣ በቃ አንደኛ ምን እንደምልህም አላቅም፣ ቢታርጊ እንደማስረዳህም አላቅም። እዚህ ጋውን ብርታቱን አግኝቼ ቁሜ እያወሩ ያለሁት ቢያንስ ሌሎች ሰዎች አንተ ማውራው ነገር ሙሉን ሰምተ ትረዳኛለ ብዬ ስላሰብኩኝ ነው። ቤተሰቦች ሁላችሁም ለኔ እየተጨነቃችሁ እያሰባችሁ የመከራችሁኝ ያላችሁ ኤፍሬምን ተይው፣ ኤፍሬም አይወድሽም፣ ኤፍሬም እንደዚህ ነው፣ አቃል ነው በቃ ኤፍሬም ጓደኛዬ እንደሆነ አውቃለሁ። ግን ምንም ቢሆን በቃ አንድ የወደዳችሁት የመጀመሪያ ፍቅራችሁ አትረሱትም። ኤፍሬምን በጣም አፈቅረዋለሁ። በቃ አሁንም ቢሆን ይሄ ውሸት አይደለም። ግን በቃ ለጓደኝነታችን ስንል ሁሌ ሰው ያፈቀረው ጋ አይኖርም፣ የወደደው ጋ አይኖርም። ኤፍሬምን ባፈቅረውም በወደውም እሱ ጋር አብሬ ለመሆን አልታደልኩም። ስለዚህ በጓደኝነት ቢያንስ አብሬ ለመቀጠል ጓደኝነታችን ላለማበላሸት ራሴን ከዚህ አካባቢ አርቄ ወደ ራሴ ተመልሼ ራሴ ጋር ተነጋግሬ ተረጋግቼ በቃ ወደ እምነቴ ወደ እግዚአብሔርም እንዲያግዘኝ ጠጋ ብዬ ነገሮችን ለማስተካከል ነው የመጣሁትና በቃ ለትንሽ ጊዜ ስልኬ ላይሰራላችሁ ይችላል። ደህና ነኝ፣ ምንም ሁኛ አይደለም። ስልኬ የማይሰራው ስልኬ ማጥፋት ስለፈለኩ ነው። እና ስታዩት ይህን ቪዲዮ ሁላችሁ እንደማትቀየሙኝ ተስፋ አደርጋለሁ። ካሌባ በጣም ወዳለሁ፣ በጣም ምርጥ ጓደኛዬ ነህ። የምሬን ነው። በቃ በቤተሰቦች ፊት እነሱ ናቸው እኛ አብረን እንድንሆን በጣም ሲለፎ ነበር። በእነሱ ፊት አሁንም ይቅርታ አደጋግሜ እየጠየቅኩ ነው። በጣም ይቅርታ፣ አስቀይሜ የሚያስከፍቼ ከሆነ ይቅርታ። ቤተሰቦች እናንተም፣ እናንተ ምትሉኝ ሳልሰማ ቀርቼ ምትሉኝ ነገር ሳይገባኝ ቀርቶ ሳይሆን በቃ ሰውነን እና ልባችን የሚለንን ነው። ምንም ቢሆን የእናንተን ሀሳብ ብስማማበትም ልቤ የሚለኝን እያደረግኩ ተቸግሬ ያለሁና ወደ ራሴ መመለስ ስለፈለግኩ ነው። እርግጠኛ ነኝ ትረዱኛላችሁ። የማውራው ነገር ምን እንደሆነ ይገባችኋል ና በጣም ስሜቴ ይገባችኋል። በጣም ከባድ ጊዜ እያሳለፍኩ ነው። የምሬ ነው። በጣም በቃ ሞከርኩ፣ እየሳኩ እየተጫወትኩ ደስተኛ እንደሆንኩ ለማስመሰል ሞከርኩ፣ አልቻልኩም። ስለዚህ ለራሴ ጊዜ መስጠት ስላለብኝ ነው ወደዚህ የመጣሁት። ከትንሽ ጊዜ በኋላ እመጣለሁ፣ ተመልሼ እናንተንም አገኛችኋለሁ። ካሌብንም ስልኬን ሳበራው እኔ ራሴ ራሴ ስመለስ ከራሴ ጋር ነኝ፣ አሁን ደህና ነኝ ብዬ ባሰብኩበት ሰዓት እደውልልሃለሁ። ጠልቼ አይደለም ካሌባ፣ እወድሃለሁ። ማርያምን ይምረኝ፣ በጣም እወድሃለሁ። ይሄን ነው ምላችሁ፣ ሌላ ምንም ምላችሁ ነገር የለም፣ ብቻ ይሄ ነው ያለው ነገር እና ያለው ነገር ይሄን ሁሉንም ነገር ልንገራችሁ ብዬ ነው የመጣሁት። ከትንሽ ጊዜ በኋላ ወደ ራሴ ተመልሼ ሁሉም ነገር አስታክዬ እንደምትፈልጓት አይነት ሴት ጠንካራ ሁኜ ለማስመሰል ሳይሆን እውነተኛዋ ኤደን ሁኜ ጠንካራ ሁኜ። አሁንም አውቃለሁ ጠንካራ ነኝ። ይህንን ጊዜ ራሱ እያለፍኩ ያለሁት እኔ ስለሆንኩ ነው። በጣም ጎበዝ ጠንካራ ስለሆንኩ ነው። ከዚህ በላይ ጠንክሬ ከዚህ በላይ ጎበዝ ሁኜ እናንተን መጥቻ አስደስታችኋለሁ ብዬ ተስፋ አረጋለሁኝ። ያለው ነገር ይሄ ነው እንግዲህ። እግዚአብሔር በሰላም ያገናኘን። ይሄ ነው የምላችሁ የለ